ማንኛውም የሰው ልጅ በሙሉ ኪሳራ ውስጥ ነው ያለው ይላል። ሰው የተባለ አካል ማለት ነው ሐታ ለውካነ ነይን ነቢይ እንኳ ቢሆንም፣ እዚህ ጋር ኢነል ኢንሳነ በሚለው የሰው ልጅ በሙሉ እኪሳራ ውስጥ ነው ያለው። የተወሰኑ አንዳት ነጥቦች ወይም ደግሞ መስፈርቶች አሉ እነርሱን ያሟሉት ሲቀሩ የሚል ቢመጣም

አላህ ተባረከ ወተዓላ ብቸኛ ተመላኪ በመሆኑና ነገራቶችን ብቸኛ የሆነ አስተናባሪ በመሆን እና ስምና ባህሪያቶች የሚገቡ እንዳሉት ይህንን ማረጋገጥ ነው። እነርሱም የተውሂድ ክፍሎች ናቸው። ኢማን ቢላህ ሲባል ይህን ነው። ሶስቱንም ካላሟላ ማለት ነው። በተለይ አል ኡሉህያ ላይ ተርኪዝ ካላደረገ ምንድን ነው? ወል ሙሽኪላት ይሆነ። እንደውም በጣም አስቸጋሪ ጉዳይ እዚህ ጋር ነው። ተውሂድ? አልኡሉህያ ላይ በጣም ነገራቶች የሚበላሹት የሰው ልጆች ባላወቁት መንገድ ከመንገድ የሚወጡት እዚህ ጋር ስለሆነ አልኢማን ሲባል ዝም ብሎ የሚባል ነገር አይደለም። ኤዕቲቃዱን ቢልቀልቢ የሰው ልጅ በውስጡ ማለት ነው ማመን መቻል አለት። ዝም ብሎ እንደው ሲሄዱ ሰማሁ ብዬ የላለሆነ ብዬ ነገር ሳይሆን በውስጡ ኤዕቲቃድ ማድረግ ወዶት አምኖት ወኢቅራሩን ብሊሳን በምላሱ መናገር መቻል አለበት። ከዛም ወአመሉም ብልጀዋሪሕ አካላዊ ነገራቶችንም እነርሱ በመስራት ይህንን ማስቀመጥ መቻል አለበት። ይሄ ግዴታ ነው ማለት ነው። ስለዚህ አልኢማን ቢላህ የሚለው ነገር ሶስቶቹንም ያካታል ማለት ነው። ተውሂድ አልአቅሳም ሠላሳ ሶስቶችንም የተውሂድ ክፍሎችን ሁሉንም የሚያካት የሆነ ነው ማለት ነው። ግን ወለዐጀቡ በጣም የሚገርመው እና የሚደንቀው ደግሞ ጠራማው መልኩ እሺ፣ ሶስተኛዋን ተውሒድ አል ኡሉሂያ የምትባለዋን አስለን አያምኑበትም። እንደዚህ አይነት ነገር ብለው ተውሂድ መከፋፈል ምንድን ነው ተውሒድን ለሶስት ከየት አመጣችሁት የምትከፍሉት ብለው ሊሟገቱሉ ይችላሉ። ከዚያም ባሻገር ደግሞ በዛ ጉዳይ ላይ የዘቀጡ ሆነው ሳለ ማለት ነው። ስለዚህ ተውሂድን በቅጡ እንደዚሁ መረዳት ያስፈልጋል ግዴታ ማለት ነው። ያም ደግሞ ለኛም ብቻ ሳይሆን መተላለፍ ላለበት አካሎችም ያንን ነገር ማድረስ መቻል አለብን ማለት ነው። ስለዚህ ኢለለዚነ አመኑ በአላህ ተባረከ ወተዓላ ያመኑ ሲቀሩ ማለት ነው። እነርሱ ኪሳራ ውስጥ አይደሉም ማለት ነው። አልኢማኑ ቢላሂ ወመላኢከቲህ ወኩቱቢህ ወሩሱሊህ

ይህን ሁሉንም የሚያካት የሆነ ነገር ነው፣ ኢማን የሚባለው ነገር ማለት ነው። ስለዚህ ከዚህ ነገር እኔ ገባለሁ አልገባኝም፣ ይሄ የገባለሁ እገባለሁ አልገባም፣ እኔ ሁላችንም ጥያቄ ነው ያስወጣኛ ላያስወጣኝም፣ እራሳችንን እንፈትሻለን ማለት ነው። ወአሚሉ አሳሊሓት አለ ደግሞ፣ ሁለተኛዎቹ የዕኒ ወዓሚሉ አሳሊሓት አልዓሚሉና አሳሊሓት መልካም የሚሰሩት ሲቀሩ

እሱም ከአላህ ተባረከ ተዓላ አጅርን አስቦበት ሲሆን እና ከዛም ደግሞ ሙታበዓ ያኒ መልእክተኛውን አለይሂ ሰላቱ ወሰላም በመከተል ማለት ነው። ሙታባዓ ከሌለው ምንድን ነው? የፈለገውን ያክል ማለት ነው፣ ሰደቃ ቢያደርግ የፈለገውን ያክል ማንኛውንም መልካም ስራን በሙሉ ቢሰራ ምንድን ነው? ያኔ ማይንፈዕሁ ሊጠቅመው አይችልም ማለት ነው በዚህም ጉዳይ ላይ አብዛኛዎቹ ሰዎች ይሸወዳሉ ማለት ነው ምን ችግር አለበት ይሄ ምርጥ አይደለም እንዴ ምን ችግር አለበት እንደውም ዳደማ የሐዲሱ መረጃ ያመጣሉ ሁሉ መንሰና ሱነትን ሰነትን መንሰና ፊልእስላሚ ሱነትን ሓሰና ፈለው አጅሩ ወአጅሩ መንዓ ሚለብ እያሉ እንደዚህ ነገር ያመጣሉ ማለት ነው ያ የግንዛቤ ችግር ንሮሳለ ማለት ነው ይሄ ምን ችግር አለበት የሚባል ነገር አለ። ደግሞ አንዳንዴ ያኔ ሳናቀው እኛም ሁሉ ልንለው እንችላለን። ይህን አታድርግ እንጂ ሲባል ምን ችግር አለው? ጥያቄ ከሆነ አህሰነው። ጥያቄ አይደለም። ይሄንን የሚጠቀሙት ለጥያቄ ሳይሆን እሰራ እሰረዋለሁ ምንም አያመጣም ስለሆነ ነው እኮ። ምን ችግር አለበት ሀቲን ቢደሊል፣ እስኪ መረጃ ስጠኝ ምናምን ይሄ አህሰን ያን አይደለም የሚፈልጉበት። እንደዛ ሳይሆን ምን ችግር አለበት እሰራዋለሁኝ ነው። እሳት አለበት ነው ችግሩ። ደግሞ ያኔ ዕቁባቶች አሉበት ነው ችግሩ። እራስ ትንገበገባት አለ እሳት ገብተ ነው የችግሩ። ስለዚህ አንድ ነገር ስናደርግ ኢክላስ ሊኖረን ይገባል። የሰዎችን ውዳሴ የሰዎችን ምስጋና ፈልገንበት ወይም ደግሞ ያኔ የራሳችንን ማንነት ከፍ ማድረግ ፈልገንበት ሳይኖር ሳይሆን ኢክላስ ያስፈልጋል። እና ወልሙታበዓ መልእክተኛውን ዓለ ሰላት ወሰላም በመከተል ሰሓቦች በመከተል እንጂ ዝም ብለን የራሳችን በምንፈበርከው ነገር ባዳን ልናደርግ አንችልም ማለት ነው። ስለዚህ ሁለተኛው ሙእሚን ሊባል የሚችለው ወይም ደግሞ ከአማኞች ማለት ነው ሊመደብ የሚችለው ወዓሚሉ ሳሊሓት መልካም የሰሩት ሲቀሩ ማለት ነው። ሶስተኛ፣ ወተዋሰው ቢልሐቅ

በመደባበቅ ምናምን ለፈው ደብቀው ምናምን ሳይሆን ግልጽ ግልጹን ተነጋግሮ አተዋሱ ቢልሐቅ ተውሂድን ማስተማር ነው። ሱናን ማስተማር ያስፈልጋል። ከብድዓዎች ሰዎችን ተሕዚር ማድረግ ያስፈልጋል። ሙብተድዓዎች ጋር ሰዎችን እንዳይሄዱ ማድረግ ይህ ተርዚር ይደረግበት ይገባል። አብዛኛው እዚህ ጋር ጥሩ ነገር አለን

ይሄ አደጋው ነው። ለዚህ ተዋስ ቢልሀቅ በእውነት ነገር ላይ አደራ መባባል የሚለው ነገር ለሁላችንም የሚመለከት ነው ማለት ነው። ወተዋሰው ቢሰብር

ብዙ መተት መከራዎች አሉ እነኛን ሊቋቋም ን የደረሰበትን አካል ደግሞ ልናጽናናው የግድ ማለቱን ማለት ይጠቁማል። እዚህም ጋር ወተዋሰው በሰብር እንዴት ትሞታለህ እንዴ? አንተ ሁሉ ጊዜ እንዴ ተሰቃይ እንደዚህ ተውላ፣ እናግዝሃል ከጎንህንን፣ አብሽር ኢንሻአላ በርታ። ሀዛ ሱነቱላህ ፊ ኸልቂ። ይሄ ነው የተውሒድ ሰው። እንደዚህ ጋር ሁል ጊዜ ሰብር አድርግ ማለት ሊያስፈልግ ይችላል።

የዛን ነገር የሚምልበትን መሀል ላይ የሚደረግበት ነገር ትልቅነት፣ ግዙፍነት ያሳያል።